ምን ነው የምፈልገው ነገር ከሌለኝ፣ የልጅ የመኝታ ቤት መግባት አልችልም። እረ ማሚዬ፣ እንደዛ ነው ማለት ፈልጋ እኮ አይደለም። ቆይ አንተ ምን አገባ እራሱ አታወራም እንዴ? ይቅርታ ማም፣ ያስከፋሻል ብዬ አስቤ አይደለም። እና መጀመሪያ ያስበሽ አትናገሪም? ማም ግን ደህና ነሽ? ምን ሆነሽ ነው ዛሬ? አቤል፣ በቃ ዝም ነገር። ምን ሆንኩበት? እባክህ። እንዴ ማም፣ አልታወቀሽም እንዴ በጣም እየጮህሽበት እኮ ነው። እንዴ መቼ ነው ደግሞ የጮህኩባት? እንዴ ማም፣ እና በስርዓት አታውራኝም እንዴ?

ቆይ ፊትነሳችን እኮ ዝም ብላ ነው፣ እባክሽ አንቺ። የአቤል እናት እጅግ በጣም እንግዲህ በሚችሉት መጠን ማለት ነው። ከመጀመሪያው ጀምሮ ርብቃንም እንደ እናት ተቀብለው እንደ ልጅ ማለት ነው ተቀብለው እጅግ ሲንከባከቧት ነበረ። ጥሩ እናትም ለመሆን ችለው ነበር። ግን አሁን ላይ ሁሉም ነገር ተቀይሯል ማለት ነው። የአቤል እናት እጅግ በጣም ነው የተቀየረችው አሁን ላይ ርብቃንም መናገር ጀምራለች። ለምንድነው ስራ እየማሰረው? ለምንስ ስትተኛለች? ሴት አይደለችም ወይ? መስራት አለባት እያለች እንግዲህ የአቤልና ትተናግራለች ማለት ነው። ርብቃ አሁን ላይ እጅግ በጣም እየተጨናነቀች ትገኛለች። ምክንያቱም ምን አስቀይሚያት ነው? ምን አድርጊያት ነው? ለምንድነው እንደዚህ የተቀየረችው? እኔ ምንም አልገባኝም። አቤል ያስቀይምኳት ነገር አለ ወይ? እኔ ሳላቅ ምናልባት ያስቀይምኳት ነገር ይኖራል እንጂ በፍጹም እንደዚህ ፊት ነስተኝ አታውቅም። እንዴት እንደዚያ ሊሆን ይችላል? በማለት እጅግ በጣም እንግዲህ ርብቃ እየተጨነቀች ትገኛለች ማለት ነው። አቤልም እንደዚያው እማዬ ምን ሆኖች ነው? ለምንድን ነው እንደዚህ የምትናገሪው? በጣም እየጮሽባት እኮ ነው። ምንድን ነው የተፈጠረው ነገር? ለምንድን ነውስ እንደዚህ እየተቀየሹው? እያለ አቤል እናቱንም ጠይቋት ነበረ። ግን ደግሞ እንዴት እኔ መናገር አልችልም ወይ? በልጄ ክላስ መምጣት አልችልም ወይ? ጭራሽ ለምንድን ነው አነጋገሯን የማታስተካክለው በማለት እንግዲህ ከርብቃና ራሱ ከአቤል ጋር እንግዲህ ተነስታባቸዋለች ማለት ነው። በነገራችን ላይ ይህን ነገር ያደረገችው አውቃ ሆን ብላ ነው። በመጨረሻም እንግዲህ እኔ ነኝ ያጋባዋችሁ፣ የፍች ወረቀትም እኔ ነኝ እናንተን የማፋታችሁ በማለት እንግዲህ ወረቀት እዛ መታ። የፍች ወረቀት ነው በማለት ርብቃንና እንዲሁም ደግሞ አቤልን ለመለያየት ማለት ነው። የአቤልና ተነስታለች። ይህን ነገር ያደረገችው እንግዲህ በሁለ ሁለታቸው እንትን ምክንያት ነው ማለት ነው። ምክንያቱም ሁለታቸው አንድ እንዲሆኑ እንዲግባቡ በጣም ብዙ ነገሮችን ከነሱ ይልቅ እሷ ሰርታለች ማለት ነው። የአቤልናት ብዙ እጥረት ነገር አድርጋለች። ሁለታቸው አንድ እንዲሆኑ እንዲግባቡ በደንብ እንዲዋደዱ በጣም ብዙ ነገሮች አድርጋለች ማለት ነው። ግን ደግሞ ስታያቸው እንደ ባልና እንደ ምሽት እየተዋደዱ ፋቀሩ አይደሉም። በተለይ ደግሞ አቤል ይሄን ያክል ትኩረት እየሰጣት አይደለም። ስለዚህ ለምንድን ነው እየተጫወቱብኝ ነው ወይ በማለት እነሱ እንደተጫወቱብኝ እኔም ልጫወትባቸው ብላ ነው ይሄን ነገር ያደረገችው እንጂ በእርግጠኝነት ርብቃን ሳትፈልጋት ቀርት አይደለም። ምክንያቱም ከዚህ በፊት አርግዘሻል ወይ ብላ ጠይቃት፣ ምንም ነገር የለም አረማዬ፣ እንደዚህ አይነት ነገር ምንም ነገር የለም በማለት እንግዲህ ርብቃ መልስ አላት ነበር ማለት ነው። አሁን ግን ርብቃ የእውነት አርግዛለች ማለት ነው። ከአቤል የእውነት አርግዛለች። እንግዲህ መድኃኒት አምቶላት ነበር፣ አልዋጠችውም። ዋጥሹ ወይ ብሎ ጠይቋት ነበረ። አሁን ላይ ደግሞ አቤል እጅግ በጣም እየወደዳት እያፈቀራት መጥቷል ማለት ነው። ስለ ርብቃ መጠየቅ ጀምሯል። ምክንያቱም ጓደኛለች ፍቅረኛለች ወይ፣ ከዚህ በፊት ኮፍ ወደ ፍቅረኛሽ መሄድ ትችያለሽ እኔ መቼ ጋር ልሄድ ነው ብዬ ስጠይቅሽ ራሱ ያን ጊዜ አሌልሽም እና ጓደኛ የለሽም ወይ በማለት ጠይቋት ነበር። የምወደው የማፈቅረው ጓደኛ አለኝ፣ እሱ ግን አይወደኝም ብነግረውም ስለማይወደኝ እኔ መናገር አልፈልግም ብላ ያሁንትን ብላለች ማለት ነው። እና እሱም እኮ ሊወድሽ ይችላል፣ ስለዚህ ብትነግሪው ደግሞ ጥሩ ነው፣ እንደ እሳት ነግሪው፣ ዝም ትይዋለሽ እያላት ሲነግራት ነበር ማለት ነው። ግን እሷ የምትወደው የምታፈቅረው እሱን መሆኑን አላወቀችም። ግን ደግሞ እሱ ሊወድሽ ይችላል ሲላት ሊወደኝ ይችላል እንዴ? ምናምን ብላ እሷን በደስታ እንትን ስትል ነበር ማለት ነው እና አሁን ላይ አቤል እጅግ በጣም በርብቃ ጉዳይ እየቀና ነው። ከዩኤል ጋር ራሱ ሲያያት ወይም ደግሞ ስታወራ ስትጫወት ርብቃ ሲያይ እጅግ በጣም እየተናደደ እየቀና እየመጣ ነው። ያ ማለት እንግዲህ ርብቃን እየወደዳት ነው። ሲቀጥል ደግሞ አንቺ በጣም ቆንጆ ነሽ፣ በዚያ ላይ ረጋ ያልሽ ልጅ ነሽ፣ የምትወደጅና የምትፈቀሪ ልጅ ነሽ በማለት እኔ አሁን ሁሉ ነገርሽን እወደዋለሁኝ በማለት ሲነግራት ነበረ ማለት ነው እና እንደዚህ አድርገው እየገለጸ ስለሆነ ስለዚህ አሁን ላይ እናቱ ፊት ብትነሳት ያው እሱ ደግሞ እየወደዳት እያፈቀራት መጥቷል ማለት ነው። ሲቀጥል ያቤል እናት ለርብቃ በጣም ትልቅ ቦታ አላት። ቤቱን እንግዲህ በርብቃ ስም እንዳደረገችው ሁላችንም የምናውቀው ጉዳይ ነው። እንዲሁም ቤት እንደገዛችላት እራሷ ተናግራለች ለርብቃ ማለት ነው እና በጣም ብዙ ነገሮቹን ለርብቃ ቦታ ሰታታለች ማለት ነው። ቦታ ማለት በቃ በውስጧ በጣም ጥሩ ልጅ እንደሆነች ራሷ ያቤል እና ተረድታለች ማለት ነው። ግን ችግሩ ደግሞ ለምንድን ነው ለምንድን ነው የሚቀልዱብኝ? እኔ ልጅ እፈልጋለሁ። ከዚህ ቤት ውስጥ ልጅ ድክ ድክ ሲል እፈልጋለሁ። በነገራችን ላይ በሀሳብ ደረጃ የሕፃን ልጅ ድምፅ እያለቀሰ ምናምን ነገር በአይምሮዋ ሲመጣባት ነበረ እንግዲህ አቤል እናት ማለት ነው። እና ያ ነገር ደግሞ ከዚህ ቤት ውስጥ እንዲሆን ትፈልጋለች፣ ልጇ እንዲወልድላት ትፈልጋለች። ስለዚህ ለምንድን ነው የማትወልዱት? ለምንድን ነው ስንትን የማትሉት? የሚፈልጉትን ነገር እሷ ለሁለታቸው እያመቻቸች ነው ያለችው፣ እና ምንም የጎደላቸው ነገር የለም። ለምንድን ነው ወደ ስሬስ ቦታ የማትገቡት? እያለች እንግዲህ ደግማ ደጋግማ ስትናገር ነበረ። አሁን ላይ እንግዲህ የራሷን እርምጃ ወስዳለች። ይሄን በምታደርግበት መልኩ ማለት ነው አቤልን እንዲሁም ደግሞ ርብቃን አሁን ስለተቀየረችባቸው፣ በእርግጠኝነት አቤልም ርብቃን እየወደዳት እያፈቀራት ይመጣል፣ እንዲሁም ደግሞ ርብቃም ትታገሳለች ብዬ አስባለሁ። ምክንያቱም በፊት አቤል ሲጠላት፣ እናቷ ከጎኑ የእሱ እናት ከጎኗ ነበረች። አሁን ደግሞ አቤል ሲቀርቧት ደግሞ ያው እናቱ ብትጮህባት ወይም ደግሞ የሆነ ነገር ብትልም ራሱ እሱ ከጎኗ ይሆናል ብዬ አስባለሁ። ነገሮቹ ይስተካከላል። ግን ደግሞ የአቤል እና ትክክል ነገር ነው ያደረገችው ብዬ አስባለሁ። ምክንያቱም እነሱ ወደ ስርይስ እንዲመጡ ነገሮቹ ይገፋፋቸዋል የሚል ሀሳብ ነው ያለኝ። በዛ ላይ ደግሞ አሁን አቤል በጣም ርብቃን እየቀረባት ነው ያለው። እንዲሁም ደግሞ ርብቃ አሁን ላይ እኔ ወደ ቤተሰቦች መሄድ እፈልጋለሁ አዚቲ አለ ስለ ስራው ጉዳይ እኔ ትንሽ ጊዜ ከቤተሰቦች ጋር መሄድ እፈልጋለሁ በሚል ለአቤል ነግረው ነበር። አቤል ደግሞ በፍጹም አይሆንም፣ እንዴት ትሄጃለሽ፣ እኔን ትተሽ እንዴት ትሄጃለሽ ብሏል እና እንዲህ ሁሉም እኮ አሉ። ብቻ ለትንሽ ጊዜ ሂጅ፣ እመለሳለሁ ሲል አይ እኔ እንድትሄጅ አልፈልግም ብሏታል። በቃ አንተ ካልፈለክ፣ እንደውም አልሄድም ብለዋለች ማለት ነው። ስለዚህ እሱ በጣም እየቀረባት እየወደዳት ያለው እንደገና ደግሞ እርጉዝ ነች። በዚያ ላይ ደግሞ ይህ ነገር ደግሞ ሌላ ነገር ሊመጣ ይችላል፣ ለመልካም ሊሆን ይችላል ብላታለች ጓደኛዋ። ይብን ማለት ነው ሬች ጓደኛዋ ጥሩ ነገር ነው በቃ ይሁን ብላታለች ማለት ነው። እና ይህን ነገር ሲሰማ እናቱም ትደሰታለች። አቤልም ለጊዜው ነው እንጂ ወደፊት በእርግጠኝነት የሚደሰትበት ይመጣል። እንግዲህ ርብቃ ዋናው እንትኗ የአቤል ወንድምን መቅረቧ ነው ማለት ነው። የአቤል ወንድም በጣም ብዙ ተንኮሎች ነገሮች ነው እንትን የሚለው የወንድሙን ነገር ለራሱ ለማድረግ ነው የሚጥረው። ስለ ወረቀቱም አሁን ላይ ሁለታችን ትልቅ ስለሆነ ብናስተካክለው ምን ይመስልሃል? በማለት ጠይቆት ነበር አቤል ግን ደግሞ እዩል አረ፣ አሁን ምንድን ነው ትላልቆች ያላስተካከሉትን ለምንድን ነው እኛ የምናስተካክለው? በማለት ለራሱ እንደሚመቸው አድርጎ ነው እንትን እያለው ያለው ማለት ነው። እና እዩል ጋር ባትግባባ እና እሱን ጓደኛ አማካሪ ባታደርገው እጅግ በጣም አሪፍ ነበር። ግን ብዙ ነገሮቿን እዩል ራሱ የርብቃን ነገሮች ያበላሻል ብዬ ነው የማስበው። አሁን መቲ እንግዲህ አዚቲ ጋ ደውላ ነበረ አቤል እናት የተመረዘ ምግብ እንድትሰጣ ታዛ ነበር። ግን ደግሞ ይሄ ነገር ከሽፏል። ጭራሽ ያቀረብኩላትን እኮ እኔ ልታበላይ ነበረ እና ምን ይሻላል እያለች ያው መቲ ከዚቲ ጋር እያወሩ ነበረ ማለት ነው። እንግዲህ መቲም አሁን ላይ እዩል ራሱ በጣም እየተናደደብን ነው። እንደምንም ብለን ነገሮቹ ማስተካከል አለብን። የሚፈልገውን ነገር ካላደረግኩት እኔ እና የእሱ ግንኙነት የሚቀር ነው የሚሆነው ቢያንስ እስኪ እባክሽን፣ በማለት እንግዲህ ስለ አዚቲ ጋር ስታወራ ነበር ማለት ነው። አዚቲ ደግሞ እዩልን አስጠንቅቀዋለች። ምክንያቱም እኔ ሚስትህ ነው እንጂ የምታዘኝ አንተ አይደለም። ያንተና የእሷ ነገር ካለቀ ደግሞ እኔ እዚህ ጋር አይመለከተኝም። አንተ ምንም ልትቆጣጠረኝ አትችልም በማለት እንግዲህ እዩል ላይ ጨዋበታለች ማለት ነው። እዩል ደግሞ እኔና እሷ አሁን ላይ ታርቀናል፣ በቃ ነገሮቹን ፈተናል። ለምንድን ነው እንደዚህ የምትወኙ አዝቲ? በቃ ዝም በይ በማለት እንግዲህ አዝቲንም ዝም ማስብሏታል ማለት ነው። ስለዚህ እዩል አንድና አንድ ከመት የሚፈልገው ስለ ያናቤልን ወረቀት እንዲያመጣ እንጂ እሷን ወዷት አፍቅሯት አይደለም። እና መቴ እጅግ በጣም ነው የምትጎደው። በዚህ ምክንያት እሱ ስለማይወዳ ስለማይፈቅራ፣ ስለወረቀትና ስለወረቀት ነው የሚያወረው እንጂ ስለ ሁለታቸው ፍቅር ወይንም ደግሞ ወደፊት ምን ያድርጎ አላማቸው ራሱ አወርተው አያውቁም ማለት ነው። እና በዚህ ምክንያት መቴ እጅግ በጣም እየተጨነቀች ትገኛለች። እንግዲህ አዝቲ ደግሞ አስጠንቅቀዋለች። ርብቃ መድኃኒቱን አለመውሰዷ በእርግጠኝነት ማለት ነው። እርጉዝ መሆኗን ስታቂ ያቤል እናት እጅግ በጣም የምትደሰት ይሆናል። እንዲሁም ደግሞ በበፊት እንደዚሁ ስትንከባከባት የነበረው ጸባዊም የሚመለስ ይሆናል ማለት ነው። የአቤል እናት በእርግጠኝነት አቤልም እንዲሁም ደግሞ ርብቃ በደንብ ይግባባሉ። አቤልም አሁን ላይ የወደዳት እየመጣ ነው። ስለዚህ እጅግ በጣም ደስ የሚል እንትን ይኖራቸዋል ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች ብያላችሁ፣ በሰላማቸው ይብዛሉ ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።